በስማ እንዶ መንፈስ ቅዱስ አህዱ አምላክ አማስሩ ለሰኔ በዛቲ ለት ኮነ ሰማይተ ጊዮርጊስ አዲስ አንድ አምላክ በሆነ በአቦል በመንግስት ቅዱስ ስም ሰኔ ቀን አዲስ ጊዮርጊስ ሰማይት ሆነ። የዚህም ቅዱስ የአባቱ ስም መዛህዝም ነው፣ ትርጓም ም ድንገተኛ ማለት ነው። እርሱም እስላም ነበር፣ ከግብፅ ደቡብ ድምራ ከሚባል አገር ክርስቲያን የሴት አግብቶ ከእሷም ሶስት ልጆችን ወለደ። ከሶስቱም አንዱ ይህ ቅዱስ ነው። ከእናቱም ጋር ወደ ቤተ ክርስቲያን ይሄድ ነበር ቅዱስ ቁርባንን የሚቀበል ነበር። እናቱ ለመናት። እርሷም ማንም የክርስቲያን የክርስትናን ጥምቀት ሳይጠመቅና ንጹህ ሳይሆን ቁርባን ሊቀበል አይችልም አለችው። ከዚህ በኋላም ከተረፈ መስዋዕቱ ሰጠችሁ። በጎረሳት ጊዜ ጣይማ ቧፉ ውስጥ እንደማር ሆነ። የዚች የቁራሿ ጣዕም በአፌ ውስጥ እንዲህ የሆነ የዋናው የቁርባኑ ህብስት ጣዕም ምን ያህል ይሆን ብሎ በልቡ አሰበ። ከዚያች ጊዜ ጀምሮ ክርስቲያን ይሆን ዘንድ ወደደ። ባደገም ጊዜ ክርስቲያን ሴት አገባ። ክርስቲያን ይሆን ዘንድ መፈለጉንም ነገራት። እርሷም ወደ ሌላ ሀገር ሄዶ የክርስትናን ጥምቀት እንዲጠመቅ መከረችው። እርሱም ወደ ሌላ ሀገር ሄዶ ተጠመቀ። ስሙንም ለውጥ ጊዮርጊስ ተባለ። እስላሞችን ባዩት ጊዜ ይዘው ታላቅ ስቃይን አሰቃዩት። ከዚያም አምልጦ ሳፍጥ ወደሚባል አገር ሸሸ። በዚያም ሶስት ዓመት ኖረ። ወሬውም በተገለጠ ጊዜ ቁጥቀጡር ወደሚባል አገር ሄዶ የልዳዊው ሰማይት የቅዱስ ጊዮርጊስን ቤተ ክርስቲያን እያገለገለ ኖረ። ከዚህም በኋላ ወደ ሀገሩ ድምራ ተመለሰ። እስላሞችም ሰሙ፣ ይዘውም ለመኮንኑ ሰጡት። የመኮንኑም ሚስት ክርስቲያን ነበረች። ለመኮንኑም አታሰቃየው አለችው። መኮንኑም አስሮ በወህኒ ቤት ዘጋበት። እስላሞችም ተሰበሰቡ፣ የወህኒ ቤቱንም ደጅ ሰብረው ታላቅ ግርፋት ገረፉት። አካላቱንም ቆራርጠው በሕይወትና በሞት መካከል ጣሉት። ሲነጋም ክርስቲያኖች የሞተ መስሏቸዋልና ሊቀብሩት መጡ። ነገር ግን በሕይወት አገኙት። ከዚህ በኋላም እስላሞች ተሰብስበው ከዚህ ምክርህ ካልተመለስክ እኛ ጽኑ ስቃይ አሰቃይተን እንገድልሃለን፣ አሉት። የመዛህም ልጅ የከበረ ጊዮርጊስም ሰማይና ምድርን የፈጠረ የሕያው እግዚአብሔር ልጅ ኢየሱስ ክርስቶስን አልክደውም የፈለጋችሁትን አድርጓላቸው አላቸው። እጅግም ተቆጡ። በመርከብ ምሰሶ ላይም ሰቅለው ታላቅ ስቃይን አሰቃዩት። መኮንኑም ከስቅላት አውርደው በእስር ቤት እንዲያስሩት አዘዘ። እንደዚሁም አደረጉ። ሚስቱም ታጽናናውና እንዲታገዝ ታደርገው ነበር። ሰይጣንም እንዳያስተውና የደከመበትን ዋጋ እንዳያጣ በልቡ ወደ ክርስቶስ ያስብ ዘንድ ትመክረው ነበር። ከዚህም በኋላ የእግዚአብሔር መልአክ ተገለጸለት፣ እናረጋጋው አበረታታውም። ከሰማይታትም ጋራ እንደ ተቆጠረ፣ በማግስቱም ራሱን በሰይፍ እንዲቆርጡት ነገረው። በነጋም ጊዜ እስላሞች ወደ መኮንኑ ተሰብስበው ጊዮርጊስን ይሰጣቸው ዘንድ ፈለጉ። መኮንኑም የወደዱትን ያደርጉበት ዘንድ እንዲሰጧቸው አዘዘ። ከዚህም በኋላ ከእስር ቤት አወጡት። ድምራ በምትባል አገር በከበረ መላእክት አለቃ በቅዱስ ሚካኤል ቤተ ክርስቲያን ራሱን በሰይፍ ቆረጡ። የሰማዕትነት አክሊልን በመንግስት ሰማያት ተቀበለ። ከዚህ በኋላ በዚያች ቀንና በዚያች ሌሊት በስጋው ላይ እሳትን አነደዱ። እሳቱን በላዩ እየነደደ ምንምን አይነካውም። ወስደውም በገበያ ውስጥ ጣሉት። ከዚያም አንስተው በባህር ውስጥ ጣሉት። በእግዚአብሔርም ፈቃድ ወደ ደሴቱ ወደ ወደብ ዳር ደረሰ። እናቱም ጠብቃው ነበርና ወስዳ ገነዘችው። ለጥቂት ወራትም በቤቷ ውስጥ ሸሸገችው። ከዚህም በኋላ ውብ የሆነች ቤተ ክርስቲያን ሰሩለት። ስጋውንም በውስጧ ኖሩ። ከእርሱም ታላቅና ብዙዎች ድንቆችና ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለጊዮርጊስ ስጉሰ መከራ ትኩላን ዘይቀስፍወ ሀቁ ወን ዘይወቅ ይወናላ አስተራየቶ አሜሃ ማርያም እርግ በገሊላ ሰላም ለወላዲቱ ወለመጻምርቱ በሰይላ በመዓዛ ፍቅሩ ጥዑም ዘተወስሃ አትገድላ ዳግመኛም በዚች ዕለት ሰማዕት በመሆን አባ ብሶይ አኖብ አረፈ። ትርጓሜውም የጠራ ወርቅ ማለት ነው። ይህም ቅዱስ ገደሚያት አውራጃ ስሟ ባኖስ ከሚባል አገር ከአቅራብ መኮንን ከቆጵሮስ ከቆጵርያኖስ ጭፍሮች ውስጥ ከከተማዋ ታላላቅ ሰዎች ልጆች ወገን ነበር። በዚህም ቅዱስ በመኮንኑ ዘንድ ነገር ሰሩበት። ቅዱሱም ክብር ይግባውና በጌታችን ኢየሱስ ክርስቶስም በፊቱ ታመነ ወደ እንዴናውም ወሰዱት። በመኮንኑ አርያኖስ ፊት ቆሞ በጌታችን ታመን አርያኖስም በእርሱ በርሱ ላይ ተቆጣ። ለአማልክትም ሰዋ አለው። አልታዘዘለትም አልታዘዘለትም፣ ስቃዩንም አልፈራም። መኮንኑም ወስዶ ጽኑ ስቃይ አሰቃየው። ከዚያም ራሱን በሰይፍ እንዲቆርጡ ታዘዘ። ወደሚገድልበት ቦታ ወደሚገደልበት ቦታም ሊወስዱት አወጡት። ብዙ ሕዝብ የሚከተሉት ነበር። እንሆ ከዚያም የአርያኖስ መኮንን አንበሶች ነበሩ ያጠ የሚጠብቃቸውም ሰው ነበር። እነርሱም በብረት ሰንሰለት ታስረው ነበር። ከእርሱም አንዱ አንበሳ የብረት ስለ ሰንሰለቱን በጥሶ ሩጦ ወደ ቅዱሱ ደረሰ። የእግዚአብሔር መልአክ ቅዱሱን በአንበሳው ጀርባ ላይ ያወጣውና ዓይነ ፀሐይ ወደሚባል አገር እስከሚያደርሰው በረረበት። ቅዱሱ ግን ዓይኑን ሸፍኖ ስለነበረ ወዴት እንዳላላወቀም። በዚያም ራሱን በሰይፍ ቆረጡት። የሰማዕትነት አክሊልን በመንግስተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን እኛንም በጸሎቱ ይማረን በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ሰላም ለአኖብ ፀሐይ ዘበትርጓሜው ወርቅ ጽሩይ ሀበ ይፌጽም ስምኦ በአይነ ፀሐይ ይፀአኖ መጽሐ መንገል የሁ እምሳለ ፈረስ ሰናይ እምአቃቢሁ አምሲጦ አንበሳ ህሙይ በዚህችም ቀን አምስት ጭፍሮች በሰማይትነት ሞቱ። ሊህም አርሶፎኒስ፣ ጴጥሮስ፣ አስኪሬዮን፣ አርጌኒዮስ እና ቢልፌዮስ በዲዮስ ጲሊዮስ ቅጽር ውስጥ ይኖሩ ነበር። መኮንኑም ለጣዖታት እንዲሰዉ ባስገደዳቸው ጊዜ እኛስ የንጉሳችንን የኢየሱስ ክርስቶስን ትእዛዝ እንፈጽማለን ለእርሱም እንሰዋለን አሉት። መኮንኑም ሰምቶ ተቆጣ። በአንድ ቤት ውስጥም እንዲዘጉባቸው እስከ ሁለት ቀን እህል ውሃ እንዳይሰጧቸው አዘዘ። ከዚያም በኋላ እንዲያመጧቸው አዘዘ። በፊቱም በቆሙ ጊዜ ለአማልክት ሰዉ አላቸው። እነርሱም በአንድ ቃል እኛ ስለ ፈጣሪያችን ለክርስቶስ እንሰዋለን፣ ለረከሱ አጋንንት ግን አንሰዋም አሉት። አንገታቸውንም አስረው ወደ ሌላ አገር ይወስዷቸው ዘንድ አዘዘ። አርጌኒዮስም፣ ወንድሞቹንን የእውነትን ነግራችኋለሁ፣ የእግዚአብሔር መልአክ አምስታችሁንንም በስማችን ሲጠራን ሰምቸዋለሁና አላቸው። ዳክስ ወደሚባል መኮንንም ባደረሳቸው ጊዜ መኮንኑ አስቀድሞ አርሶፎኒስን ወስዶ ለአማልክ ተሰዋ አለው። እምቢ ባለውም ጊዜ በፈረስ ጅራት በፈረስ ጅራት ላይ አስረው በከተማ ውስጥ እንዲጎትቱትና እንዲያዞሩት አዘዘ። በመለሱትም ጊዜ በውሽባ ቤት ማንደጃ ውስጥ ፊቱን እንደ አጠወልጉት አዘዘ። ሁለተኛም እስከሚጨነቅ ድረስ በሰረገላ ውስጥ አስረው ቁልቁል ሰቀሉት። ሃይማኖቱንም ጠብቆ ክብር ይግባውና ለጌታችን ነብሱን ሰጠ። ሁለተኛም ጴጥሮስን አቀረቡ። ዳክስም ለአማልክት ሰዋለው። ትእዛዙንም ባልተቀበለው ጊዜ እንዲያሰቃዩትና እንዲጨ እንጨት ተክለው ዘቅዝቀው እንዲሰቅሉት አዘዘ። ሁለተኛም ምድሩን ቆፍረው ከትከሻው በታች ቀብረው በቅሎዎችን በላዩ እንዲነዱበት አዘዘ። ይህንንም እግዚአብሔር እየረዳው ታገሰ። ከጉድጓዱም በወጡት ጊዜ ከስቃዩ ብዛት የተነሳ ስጋው ጠወለገ፣ መናገርም ተሳነው። በግንድ ውስጥ አስረው ጣሉት። ከዚህም በኋላ አርጌንዮስን አቀረቡ። እዳክስም ለአማልክት ተሰዋ አለው። እምቢ ባለውም ጊዜ እስከሚገድሉት ድረስ ያሰቃዩት ዘንድ አዘዘ። ያለ መብልና መጠጥም በተበሳ ግንድ ውስጥ አስረው ዘግዝቀው ሰቀሉት። ዳግመኛም አስኪሪዮስን አቀረቡ። ዳክስም ለራስ እዘን፣ በክፉ አሟሟትም እንዳትሞት ለአማልክት ተሰዋ አለው። እምቢ ባለውም ጊዜ እንዲያሰቃዩት፣ እንዲሰቅሉትና ስጋውን እንዲሰነጥቁት አዘዘ። ወታደሮችም ተረከቡትና በጽኑ ስቃይ ያሰቃዩት። በትዕግስቱም በአሸነፋቸው ጊዜ ለመኮንኑ ነገሩት። በረሃብና በጽም ይሞት ዘንድ በግንድ ውስጥ አስረው በባዶ ቤት እንዲዘጉበት አዘዘ። እንዲሁም አደረጉበት። ደግመው ዲያቆን ብልፌዎስን አቀረቡት። መኮንን እንዳክስም አትሞት ለአማልክት ተሰዋ አለው። ባልሰማውም ጊዜ እስከሚገድሉት ድረስ እንዲያሰቃዩት አዘዘ። ስጋውን ሰነጣጥቀው በከተማው አደባባይ ጎተቱት፣ እንጨት ተክለውም ቁልቁል ሰቀሉት። በአንገቱም ከባድ ደንጊያ አንጠለጠሉ። ከሃይማኖቱም ባልተናወጸ ጊዜ በረሃብና በጽም እንዲሞት በግድ ውስጥ በግንድ ውስጥ አስረው በላዩ መዝጊያ ሰርተው ዘጉበት። በየዕለቱም ወንድሞች ምዕመናን ከውጭ ሆነው ይጎበኙት ነበር። ጳሄን የተባለው የሰኔ ወርስ በባተ በሰላሳ ጴጥሮስ ነፍሱን ሰጠ። እርሱንም አውጥተው ደጁን በሌሎቹ ላይ ዘጉ። የከበረ አርጌኒዮስም ከአምስት ቀን በኋላ አረፈ። እርሱንም አውጥተው በቀሩት ላይ ደጁን ዘጉ። ብፁ እስኪሬዮንም ከ አስራ ሁለት ቀን በኋላ አረፈ። እርሱንም አውጥተው በቅዱስ ቢልፊዎስ ላይ ደጃፍ ዘርተው ዘጉበት። እርሱም የሚያርፍባት ቀን ስትደርስ፣ ወንድሞች ታገሱኝ፣ በዚች ሌሊ ተወጣለሁና አላቸው። ከ አስራ ዘጠኝ ቀን በኋላ በዚያች ሌሊት ነፍሱን አሳልፎ ሰጠ። ለእግዚአብሔር ምስጋና ይሁን እኛንም በእሊህ ገድለኞች ጸሎት ይማረን በረከታቸውም ከእኛ ጋራ ትኑር ለዘላለሙ አሜን። ሰላም ለአርሶፎኒ ወለ ጴጥሮስ አምሳሉ ለአስኪሪዮን ወራ አርጌኒዮስ ወቢልፌዎስ አብያፀ እሉ በእንተ ኢየሱስ ክርስቶስ አመተ ጋደሉ ዘርሆባን ወፅሙአን ተቀትሉ እንበለይ ብልኡ እክለ ወማዬ ያጥልሉ በዚች ዕለት የደብረ ቋት ቅዱሳን አባቶቻችን መታሰቢያ ነው። በረከታቸውም ከእኛ ጋር ትኑር ለዘላለም አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ ሀያ በዚች ቀን በኬልቄዶን አውራጃ በቂሳራ አገር የእመቤታችን ቅድስት ድንግል ማርያም ቤተ ክርስቲያን ያለ እንጨት ያለ ጭቃና ውሃ በሶስት ደንጋዮች በተወደደ ልጇ እጅ የታነጸችበት ቀን ነው። በዚችም ዕለት ከገልገል አውራጃ አለሙት ከምትባል ቦታ የሆነው የሳፋጥ ልጅ ታላቁ ነቢይ ኤልሳ አረፈ። በዚችም ዕለት የሰማይት አርጣልስና የሚናስ ዘቡፍር መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን።

በጸሎተሙ ማርያ ማራቂ ተኩሉም ባይ ስቡሬ መሀረነ ኢየሱስ ክርስቶስ ታምሪው ለቅዱስ ገብርኤል የሊቀ መላእክት ጸሎቶ በረከቱ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ጸሎትና በረከቱ ለዘላለም በሁላችን በህዝበ ክርስቲያን ላይ ጸንቶ ይኖርና መልአኩ ቅዱስ ገብርኤል ያደረገው ተአምር ነው። ይህ ተአምር ሊከመላይት ቅዱስ ገብርኤል ቅዱስ ጢሞቴዎስና የሮሙ ቅዱስ ቴዎድሮስን እንደረዳቸው ይናገራል። ቴዎድሮስ የሚባል የሮም ሰው ነበር። ይህንንም ቅዱስ ቴዎድሮስ ከንጉሱ ዘንድ ከሰው ወሰዱ። ንጉሱም ለጣዖት ስገድ አለው። ይህም ቅዱስ ቴዎድሮስ ለእግዚአብሔር እንጂ ለጣዖት አልሰግድም አለው። ንጉሱም ጽኑ ቅጣት ይፈጸምበት ዘንድ ለሹሙ አሳልፎ ሰጠው። እግዚአብሔርም የቅዱስ ቴዎድሮስን ትዕግስቱን በተመለከተ ጊዜ ሊቀ መላእክት ቅዱስ ገብርኤልን ላከው። እርሱን አድኖ ሹሙን ገደለው። በጌታችን በኢየሱስ ክርስቶስ ማመን እየዞረ የሚያስተምርበት ብርቱና አንበላይ ፈረስ ሰጠው። የሊቀ መላእክት የቅዱስ ገብርኤል ጸሎቱና በረከቱ በሁላችን በህዝበ ክርስቲያን ላይ ጸንቶ ይኑር። ሀገራችን ኢትዮጵያን ይጠብቃት፣ ለዘላለሙ አሜን። አምላካችን ኢየሱስ ክርስቶስ የሰማነውን በእዝነ ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን። በዓሉን የበረከት በዓል ያድርግልን። አምላካችን ቅድስ ተዋህዶ ሃይማኖታችን አስፋልን። መመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስት ከ ወይ ኩን ፈቃድከ በከም በሰማይ ከማሁ በምድሪ ሲሳኤነ ዘለለ እለትን አበነ የወም ድግለን አበሳነው ወጌጋየነ ነከመኔ ነኒ ንህድግ ነዛ አበሰለ ነይታ በአን ነግዚኦ ውስተ መንሱት አላ ድነን ነው ባልሐነ እም ኩሉ እኩይ

ወኃጢአተ ኩሉ ህዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን